አንድ ፓርክ ብዙ አለማት ተብሎ የሚጠራው የባሌ ተራሮች ብሔራዊ ፓርክ በውስጡ ባለብዙ የተፈጥሮ ውበት ባለቤት ነው። ነዋሪነቱን በኬንያ ናይሮቢ ያደረገውና በቱሪዝም ዘርፍ ላይ የሚሰራው ካናዳዊው ቤን ፒተርሰን ከካናዳ ከመጣው ጄት ፎርስ ጋር ልዩ ስሜትን በሚያጎናጽፈው የባሌ ተራሮች ብሔራዊ ፓርክ አግኝተናቸዋል። እርግጥም የባሌ ተራሮች በአንድ ፓርክ ውስጥ ብዙ አለማት ማየት የቻሉበት ስፍራው ነው አግኝተውታል። ፍጹም ደስ የሚያሰኝ ስፍራ ነው። ከዚህ ቀደም ወደ አፍሪካ ቀንድም ሆነ ወደ ኢትዮጵያ መጥቼ አላውቅም። መልክአ ምድሩ አስደናቂ አቀማመጥ አለው። በዚህ ስፍራ በእግር ጉዞ አስደሳች ጊዜን እያሳለፍኩኝ ነው። በተለይም መሰለ የሃይኪንግ ልምዶች በአመት አንድ ጊዜ አደርጋለሁ። በዚህ ስፍራ ከጓደኛ የቢን ጋር አብረን ነው ያገኘህን። ሁለታችንም እንዲህ አይነት ስፍራዎች እየፈለግን እንጎበኛለን። የባሌ ተራሮች ለዚህ ትክክለኛ ቦታ ሆኑን።

ልዩ የሆነ የመልክዓ ምድር አቀማመጥ አለ። እንቅስቃሴዎቹን ባደረክ ቁጥር የተፈጥሮ መስተጋብሩ አስደናቂና አስደማሚ ነው። የአየር ለውጡን በእያንዳንዱ እርምጃዎች ከራስ ጋር ታዋድደዋለህ። ይህ ለእኔ ከአፍሪካን ባለፈ ከዓለም ልዩ ስፍራ ነው። ኢትዮጵያ እምቅ የቱሪዝም ሀብቶች ያላት ሀገር ነች። ይህንን ለመጠቀም የሚያስችል አስቻይ ሁኔታዎች እያመቻቸች ያለች ሀገርም ጭምር ናት። ይህ የቱሪዝም መዳረሻነቷንም ያሰፋላታል። ቱሪዝም ደስቲኔሽን ቱሪስቶች የሚሉት እንግዲህ፣ በጣም ነው የሚዝናኑት እዚህ ሲመጡ በጣም ነው የሚደመሙት ባለው ተፈጥሮ። ለምሳሌ እነዚህ እንግዶች ከባዲንሾ ተነስተን ወደ አምስት ቀን ትሬኪንግ አርገን በቀን 20 ኪሎሜትር ነው እዚ ድረስ የመጣ ነው። በጣም ነው ሲደሰቱ የነበረው። በውስጡ በርካታ የብዛ ህይወት ሀብት የያዘ መሆኑም የጎብኚዎችን ቀልብ እንዲስብ አድርጎታል። ብዙ ወፎች አሉ፣ ወደዚህ ወደ 363 ወፎች አሉ። እንደዚሁም የዱር እንስሳ ዋይል ላይፉ እነ ኒያላ ሬድ ባክ፣ ቦሽ ባክ እንደዚሁም እዚህ ተራራው ላይ የምታያቸው ቁጣቁጦች፣ እንደዚህ አይጦች እዚህ አካባቢ የሚገኙ አይጦች አሉ። ና እሱ ብቻም ሳይሆን የመሬቱ አቀማመጥ ላንድስኬፕ በጣም ነው የሚስባቸው። ከሌላ ሀገር ከሌላ ቦታ እየተለየ ነው አፍሮ አልፓይን በየቀኑ ሲሄዱ የተለያየ ላንድስኬፕ እና የተለያየ የመሬት አቀማመጥ ነው የሚያዩት። ስለዚህ እሱ በጣም ነው የሚደምማቸው ና በጣም ደስተኞች ናቸው። በዚህ 2150 ኪሎ ሜትር ስኬር ውስጥ በዚህ በኢሊቬሽን ልዩነት ውስጥ የተለያየ ነገር ነው የምናየው። ዛሬ ያያናቸው እፅዋቶች የዱር እንስሳት ነገ ያናየው ነገ ደግሞ ሌላ ነገር ነው የሚናየው። ነገ ሌላ አለም ውስጥ ነው የምንለው። ስለዚህ ለዚህ ነው ሌሎች ከአፍሪካ ሀገራት ጋር ሲወዳደር ራሱ ባለ ተራች ብራዊ ፓርክ በጣም ትልቅ ደረጃ ላይ ነው ያለው። በኢትዮጵያ ያለውን ምቅ የቱሪዝም አቅም ለመጠቀም እንዲቻል ከለውጥ ወዲህ መንግስት ባለፉት አመታት ትኩረት አድርጎ እየሰራ ነው። ነባር የቱሪዝም መዳረሻ ስፍራዎች ልማትን ጨምሮ አዳዲስ መዳረሻዎችን በመገንባት በአመታዊ ጥቅል ምርት ውስጥ እርሻውን ከፍ እንዲል እቅድ ተይዟል። በዚህም ኢትዮጵያ በቱሪዝም መዳረሻ ስፍራዎች እያከናወነች የምትገኙም የልማት ስራዎች ደግሞ በይበልጥ ጎብኚዎችን ለመሳብ የሚያግዝ እንደሆነ ጎብኚዎቹ የሚገልጹት ጭምር ነው።

እኔ በኬንያ የቱሪዝም ዘርፍ ውስጥ እሰራለሁኝ። በዋናነት በአፍሪካ የሚገኙ የቱሪዝም መዳረሻ ስፍራዎች በመለየት ቱሪስቶች እንዲጎበኟቸው እናደርጋለን። አሁን ከጓደኝ ጋር ያገናኘንም በዚህ ሁኔታ ወደ ባሌ ተራሮች ብሔራዊ ፓርክ ለጉብኝት በመጣንበት ነው። ሌሎች እንግዶችም ወደዚህ ስፍራ እንዲመጡ እናደርጋለን። እርግጥ ነው ሀገሪቱ በርካታ የቱሪዝም መዳረሻ ስፍራዎች እንዳሏትም መመልከት ትችላለም። በቱሪዝም መዳረሻ ስፍራዎች የሚከናወኑ የልማት ስራዎች ደግሞ በይበልጥ ጎብኚዎችን ለመሳብ የሚያግዝ ነው። የቱሪዝም ሚኒስቴር በበኩሉ የቱሪዝም ዘርፉ የተሰጠውን ትኩረት ልክ ጎብኚዎችን ለመሳብ ትኩረት ተሰጥቶ እየተሰራ መሆኑን ይገልጻል። ነባር የቱሪዝም ስፍራዎች የማልማት አዳዲስ የቱሪዝም ስፍራዎችን የመገንባት የሀገር ውስጥ ጎብኚዎች ቁጥር የመጨመር የአሰራር ማዕቀፎች ዝግጅትና የቱሪዝም ስፍራዎችን በተቀናጀ መልኩ የማስተዋወቅ ስራዎች በቀዳሚነት እየተከናወኑ ያሉ ተግባራት ናቸው። ይሄ ፓርክ በዩኔስኮ ከተመዘገበ እጅግ በጣም ቅርብ ጊዜ ነው። በሀገራችን ውስጥ ሁለት የተፈጥሮ ሀብቶች ናቸው። በዩኔስኮ የተመዘገቡት አንድ የሰሜን ተራሮች ብሔራዊ ፓርክ ከዛሬ አርባ ዓመት በፊት ገደማ በ1978 እንደ ኢሮፓያን አቆጣጠር ነው። በአሁኑ ሰዓት ደግሞ በቅርብ ጊዜ የተመዘገበው የባሌ ተራሮች ብሔራዊ ፓርክ ነው። ስለዚህ ይህም ብሔራዊ ፓርክ ማስተዋወቅ አገራችን በጣም በርካታ ሀብቶች እንዳሉትና ተወዳዳሪ አገር እንደሆን ማስረዳት ያስፈልጋል። የግሉ ዘርፍ በርካታ ሎጅ፣ ሆቴል፣ ሪዞርት፣ ሬስቶራንት እየሰራ ነው ያለው። ስለዚህ የግሉ ዘርፍ የሚሰራው ኢንቨስትመንት ቱሪስቶች መጥተው እነኝህን አገልግሎት ካልተጠቀሙ የሚፈልገውን ያክል ሪተርንን ኢንቨስትመንት ወይም ገቢ ላያገኝ ይችላል። ስለዚህ ይህን ለመደገፍ ታሳቢ ተደርጎ እየተሰራ ያለ ነው ማለት፣ በዩኔስኮ የተመዘገቡ ስፍራዎችን የማስተዋወቅ ስራ ከዘርፉ የሚጠበቀውን ገቢ ለማግኘት የሚያስችሉ መሆናቸውን በመግለጽ ጭምር ነው። ያደገ በመጣው የቱሪዝም ዘርፍ በኢትዮጵያ የምጣኔ ሀብት እድገት ውስጥ ሚናውን እንዲወጣ የተጀመሩ ስራዎች ተጠናክረው የሚቀጥሉ መሆኑ ተመላክቷል።